በዚህ ክረምት የሆነ ቦታ ልጄ ብታሳልፍ ደስ ይለኛል። ምን አይነት ቦታ አገኝላት ይሆን? ዓመቱም ሙሉ በትምህርት ደክማ፣ ክረምትን ደግሞ በደንብ ዘና የሚያደርጋት ነገር ባገኝላት በጣም ደስ ይለኝ ነበር። ልጆቻችን በክረምቱ ሰዓት የሚያሳልፉበት ቦታ ተገኘ፣ ክሪማ ሃሮወስ አካዳሚ። ታዲያ ልጆቻችሁ በጣም በርካታ ነገሮችን በአንድ ወር ጊዜ ውስጥ እንዲሞክሩ ትፈልጋላችሁ? እኔ በጣም እፈልጋለሁ። ምን ምን እንደሆነ ልንገራችሁ። የተለያዩ ትምህርቶችን ይማራሉ። በአንድ ወር ጊዜ ውስጥ የእንግሊዘኛ ቋንቋቸውን ያሻሽላሉ። እግር ኳስ በባለሙያ ይማራሉ። ምግብ ያበስላሉ። የሙዚቃ መሳሪያ ትምህርት፣ ኤአይ እና ደግሞ ኮዲንግም ይማራሉ። ዋና ይዋኛሉ። ተራራ ይወጣሉ። የማይረሳ ጊዜን ያሳልፋሉ። ዲዛይን መስራት የሚፈልጉ የልብስ ዲዛይን፣ የእጅ ስራ ይሰራሉ። የተለያዩ ታሪኮችን ያውቃሉ። ይጫወታሉ፣ ይዝናናሉ። በጣም ብዙ ልጆች ቴኳንዶ እንደምትወዱ አውቃለሁ። ቴኳንዶም እዚሁ ስልጠና ይኖራል። ለበለጠ መረጃ እዚህ ጋር ስልክ ቁጥር አስቀምጥላቸኋለሁ፣ አድራሻውንም እነግራቸዋለሁ። አንደኛው አድራሻ ሀያት አካባቢ በኖሪን ስቴት እና በሰንሻይን መካከል ይገኛል ክሪማ ሃሮወስ አካዳሚ። ሌላው ደግሞ 49 ወደ አራብሳ መሄጃ ላይ ይገኛል። ስለዚህ ደውሉ። በተለይ እዚህ አካባቢ ያላችሁ በጣም ምርጥ አማራጭ ለልጆቻችሁ። እኔ በጣም ወድጃለሁ፣ እናንተም ነው። ይሄንማ ማየት አለብኝ። አወራሽኝ አራላው ራውሽም እዚህ ጋር በጣም የሚገርም ነገር አገኝቻለሁ። መጽሐፍ አታነብም እንዴ? ጨረስኩ እኮ። ለክረምቱ በጣም ብዙ መጽሐፍ አዘጋጅቼልሃለሁ ግዴታ እነሱ እሱ ማንበብ ይኖርባሃል አንዲ። ትንሽ እረፍት አደርግና ትንሽ ቆይቼ ደግሞ አነባለሁ

ያትችልበትን እያጮህክብኝ እኮ ነው። ሂድ አሁን፣ ይህን አስቀምጥ። በቃ ሙዚቃ፣ የሙዚቃ መሳሪያ አታስተምርኝ። እኔ በሙዚቃ መሳሪያ የተንቀሳቀስ እዘፍናለሁ። እንደውም እንደውም ወጥ ነው መሰረት አለብኝ። ምግብ መሰረት መለማመድ አለብኝ። ቻቻ ቆይ እንዳትቃጠል ዞረ አይደለም አይደለም፣ አንድ መማር ያለብኝ ካራቴ ነው። ዋና ለሆኝ ዋና ማግኘት ይሻለኛል። አይ ካራቴ ይሻለኛል። ብቻ ግን በዚህ በክረምት የሆኑ ነገር መማር እፈልጋለሁ። ምንም የሰማሁት ነገር የለም። ተማር ልጄ ተማር ልጄ ወገን ዘመድ የለኝም፣ ሀብት የለኝም። መከጂ ስማይ ልጄ ስማይ ልጄ። እማራለሁ እማራለሁ እመራመራለሁ። ቡቻቻ አሁን አንድ ቦታ ወስደሃለሁ። የት? የምትሄድበት ቦታ በጣም ብዙ ነገር አለ። ምን አለ እዛ? ምን አለ መሰለ? የእንግሊዝኛ ቋንቋህን ታሻሽላለህ። ወንደርፉል! እዚሁ ጀመርከው አይደል? ሌላስ ሌላስ ሌላስ ነገር ምን አለ? ሌላ ዋና ትማራለህ። ዋና። ሌላ ሌላስ? ሌላ ተራራ ትወጣለህ። ተራራ እወጣለሁ። ወይኔ! ሌላ ሌላስ ነገር? ሌላ ቴኳንዶ። ቴኳንዶ ልማለት ነው። ኧረ ያ ነገር ነገር ሌላ። ደግሞ እግር ኳስ አለ። በጣም ባለሙያ አለ፣ ጎበዝ ባለሙያ። እግር ኳስ ትማራለህ። ሌላ ሌላስ ሌላስ? ኤአይ ትማራለህ። ኮዲንግ አለ። እሺ፣ ሌላ ሌላስ በጣም ብዙ ነገር ነው ያለው። እዛ አሁን ገና ትምህርት ሳትጨርስ እንዲ፣ አንዲ ሰዎች ይሞላሉ ሊሞላቸው አሁን ለመሆኑ ግን ቦታዬት ነው? ቦታው ክሪማ ሃሮወስ አካዳሚ ነው። በቃ ስመለስ አንድነት፣ ልቤ ያረፈ በዚህ ክረምት ልጄን የታስመዘግባታለሁ ብዬ ነበረ። በጣም ጥሩ ቦታ ነው ያሳየሽኝ። ምን አንቺ ብቻ፣ እኔ ራሴ እኮ ቡቻቻ ስልችት ይለዋልና ይሄን ክረም የሚያሳልፍበት ቦታ፣ በዛ ላይ የተለያየ ነገር እያደረገ የሚያሳልፍበት ቦታ በማግኘቴ በጣም ነው ደስ ያለኝ። ምንኛ ብቻ አንድነት ወላጆች በሙሉ እፎ የሚሉበት ቦታ ነው የተገኘው። በትክክል ለማንኛውም፣ እዚህ 24 49 አካባቢ ነው የሚገኘው። ልጆቻችሁን ክሪማ ሃሮወስ እያመጣችሁ የክረምት ጊዜያቸውን አሪፍ አድርገው እንዲያሳልፉ አድርጉ። በጣም ደስ ነው የሚላቸው በእውነቱ። የተለያዩ ነገሮችን ነው የሚሞክሩት። ምግብ ሁሉ እኮ እዚህ ያበስላሉ። በጣም ብዙ ነገር አንድነት፣ ሁሌም ማስታወቂያ ለቀቂልን። በጣም ደስ ምንም ችግር የለውም። ለልጆቻቸው የሚሆን ነገር ለቃለሁ።